ጆሮዬ ተነክቶ ጆሮዬ ለረጅም ዓመት ይፈስ ነበር መግል ይፈስ ነበር። ለምንድን ነው ጌታ የማልፈወስ ነበር? ለምንድን ነው ጌታ ሆይ ምንድን ነው ነበርና አንድ ቀን በቃ አንድ እየሰበኩ ያለ ሳላውቀው እኔ አላየውም ሌላ ሰው ነው የሚያየው፣ በጣም ይወርዳልና እኔ አንተ ኢየሱስ ያድናል ትላለህ ጆሮህን ሳትፈወስ ትለይ ክውን ያልኩት ቴንኪ ዩ አልኩና ዞር አልኩና ትልቅ እንትን የክህነት ልብስ አለኝ በእሱ ጠራረኩና ጌታ አልኩ መጥቼ ገብቼ ጌታ አለቀሱ እግዚአብሔር ሌላው ሰው እስኪዘብትብኝ ለምን አልኩ ከዛ እግዚአብሔር በሌላ ቀን አመስግኜ መጥቼ እዚህ ጋር ዘይት ሲያረጭ ቀጥታ ሶፍቴ ላይ ያደረግኩ ያደረገብኝን ሁሉ ጠራርጌ ወስጄ ቤቴ ገብቻ አለቀስኩ። በሶስተኛው ቀን የለም ያልጠበቅኩት ነገር ነው የሆነልኝ። እንዲሁ በጋ ወርቃ ቀረች። ምንም መሄድም አትችልም አትንቀሳቀስም። ለአንድ ወር አክም ቤትም ወሰርኳት። እዛም እነሱ የሚያወሩት ሌላ ነገር ነው። አሬ ምንድን ነው ብዬ ወደ ተስፋ መቁረጥ ገባው። እዚህም ቀን ከነዚሁ ላይ መንፈሱ ጮኸ ሲወጣ፣ ለእሷም እዚ ተጸለየለት። ትሄዳለች ምንም አትሆንም ተባለ። እንዲሆነ ቫይታሚን ነገር ነው ተቀጥል፣ ይሄ ቫይታሚን ይጠቅማታል ተብላ እሱን ነበር የምትጠቀመው። ከዛ ቀን ከተጸለየለ ቀን ጀምሮ ነፃ ሆነች። እስከዛሬ ድረስ እኔ እንትን ብዬ መሰክራለሁ እያልኩ ትንሽ ጊዜ እንትን ወኜ ነው ይ፣ ወደጅ ቆመች። እንደዚህ ድናለች። ጌታን አመስግኑልኝ። አጥር ጌታ ስሙ የተባረከ ይሁን። የእኛ ጌታ ትልቅ ነው። ያልጠበቅኩት ነገር ነው የሆነልኝ። እኔ እንትን ነበረ እቺ ሕፃን ከሄደች በኋላ እንዲሁ በቃ ግቢ ውስጥ የሆነ ትንሽዬ ነገር እንትን አርጋ ወርቃ በቃ በዛ እንትን አርጋ ቀረች። ምንም መሄድም አትችልም፣ በቃ አትንቀሳቀስም ለአንድ ወር አክም ቤትም ወሰድኳት። እዛም እነሱ የሚያወሩት ሌላ ነገር ነው። እኔ በቃ አሬ ምንድን ነው ብዬ ወደ ተስፋ መቁረጥ ገባሁ። ሄዳለሁ በየቸርቹ እንትን እላለሁ። እዚህ መጣሁ። አንድ ቀን ከነሷ ላይ ከነዲዮ ላይ መንፈሱ ጮኸ ወጣ። ለሷም እዚሁ ተጸለየለት። ትሄዳለች ምንም አትሆንም ተባለ። እንዲሆነ ቫይታሚን ነገር ነው ተቀጥል፣ ይሄ ቫይታሚን ይጠቅማታል ተብላ እሱን ነበር የምትጠቀመው። ከዛ ቀን ከተጸለየ ቀን ጀምሮ ነጻ ሆነች። እስከዛሬ ድረስ ያው እኔ እንትን ብዬ መሰክራለሁ እያልኩ ትንሽ ጊዜ እንትን ነው ይሄ፣ ወደጅ ቆመች እንደዚሁ አሁን ድናለች። ጌታን አመስግኑልኝ። አጥም ሌላ እኔ ጂብሶም ስሰራ ወድቄ ነበር ከዛ በቃ የሌለ ነው ላይ የወደቁት እዚህ አካባቢ ተመታው። ከዛ ሐኪም ቤት ሲሄድ እንትን ጌታ እንትን ክሊኒክ የሚባል ጦሪሎች ተላቀ ተልከ እዛ ራጅ ላይ እንትን ምን ነው ኤክስሬይ ላይ እንትን ኢንፌክሽን ያሳያል አሉኝ። ከዛ መድኃኒት መርፌ በዚህ በዚህ አምስት መርፌ ሰጡኝ። ምንም ለውጥ ያላገኘው ውሃ ጠጣ ተብዬ ከዛ በቃ አሁንም እንደገና ሌላ ቦታ ያርኩ ዝም ብዬ ብየብሬ እንባከን እንደገና አምስት መርፌ እንደ አዲስ ተሰጠኝ፣ መድሃኒት አሁንም እንደዛ አስቸከሙኝ። ምንም ለውጥ ያላገኘው ዋውን ቀጠልኩት። ምንም በቃ አላገኘው። እዚህ መጣው። እሁድ ባለፈው እዚህ እዚ ተጸለየልኝ፣ ነጻውኝ። የው ምንም ነገር ነጻ አረገኝ። የለማው ንጹ በቃ ነው። ጌታ እንደዚህ አገዘኝ። እኛ ጌታ በጣም የማይገኝ ጌታ ነው። ው ያው በስሙ ምን ሰው ይረዳዋል። ለዚህ ፈጣሪ አገዘኝ። ጌታን አመስግኑልኝ። እስቲ አንዴ ለጌታ ክብር እናምጣ። ጆሮዬ ተነክቶ ጆሮዬ ለረጅም ዓመት ይፈስ ነበር፣ መግል ይፈስ ነበር። ለምንድን ነው ጌታ የማልፈወስል ነበር። ለምንድን ነው ጌታ ወይ ምንድን ነው ል ነበርና አንድ ቀን አንድ እየሰበኩ ያለ ሳላውቀው እኔ ያላየውም ሌላ ሰው ነው የሚያየው በጣም ይወርዳል ይወርዳልና ጥምጥማለችና ኢነንተ ኢየሱስ ያድናል ትላለህ ጆሮህን ሳትፈወስ ስትለኝ፣ ክውን አልኩት። ቴንኪው አልኩና ዞር አልኩና ትልቅ እንትን የክህነት ልብስ አለኝ። በሱ ጠራረኩና ጌታ አልኩ መጥቼ ገብቼ ጌታ አለቀሱ እግዚአብሔር ሌላው ሰው እስኪ ዘብትብኝ ለምን አልኩ ከዛ እግዚአብሔርን በሌላ ቀን አመስግኜ መጥቼ እዚህ ጋር ዘይት ሲያረጅ ቀጥታ ሶፍቴ ላይ ያደረግኩ ያረገብኝን ሁሉ ጠራርጌ ወስጄ ቤቴ ገብቼ አለቀስኩ። በሶስተኛው ቀን የለም። አሜን፣ በጌታ ክብር፣ ሃሌሉያ። ኢየሱስ ያድናል። በሶስተኛው ቀን ብፈልገው ብፈልገው የለም። መፈወሱም በሰውነቱ አወቀች። ክብር ለእግዚአብሔር። ከመገረፉ ቁስል ተፈወሱ። ግኘ ቀረው። በእኔ ጊዜ ሳይሆን በእግዚአብሔር ጊዜ ነው የምኖረው። ክብር ሁሉ ለእግዚአብሔር ይሁን። የእግዚአብሔርን ሀሳብ በየትኛውም ግቡ፣ እንጂ ኪዳን ካለባችሁ የእግዚአብሔርን ሀሳብ ማስፈጸም እንጂ ማስቀየር አይቻልም። እምቢ ማለት እጅግ ከባድ ነው፣ ዋጋ ያስከፍላል። የእግዚአብሔርን ሀሳብ ግን እናስፈጽማለን። አሁንም አለ፣ ቻላንጁ አለ፣ እንዳላችሁ እንዳለችሁ እሷ ወንጌል አለ፣ ኢየሱስ እኛ ቤት አለ፣ ምንም የለም ግን እንኖራለን በየትኛው በዚህ ወር ደሞዝ ይመጣል ብለን አናቅም። እንደ ባለሥልጣን ግን እንደማራለን። አሜን። አንዳንዶች ይለናል፣ የዛው በጣም ስብከታችን ሲጨምር የዛሬው አበል ደግሞ ለየት ይላል። አዎ፣ ከላይ ስለሆነ ውሰድ ሰደደ። የእኔ ሊቆጠር አያልቅም ብላቸዋለሁ። ክብር ለእግዚአብሔር ይሁን። እውነት ነው፣ የኛ ገንዘብ አይቆጠርም። ከላይ ቢሆን፣ ከላይ ስለሆነ ተቆጥሮ አያቅም፣ ተቆጥሮ አያልቅም። ኢየሱስ ያድናል። ምንም በለለ ዘና ብለን እንኖራለን። እንደ ባለ ስልጣን በሚራክን እንኖራለን፣ በታምራት እንኖራለን። ምናልባት በዚህ ሀሳብ ያላችሁ በርቱ ብዬ ማለት አበረታታል። ወንጌል ወንጌል ህይወት ነው እስትንፋሳችን ነው። እግዚአብሔርን አመስግኑ። ለጌታ ክብር። አንዱስ ኢየሱስ ጌታ የመጀመሪያ ጊዜ ነው የምጣሁት። እዚ አካባቢ ነበር ቁጭ ያሉ እና እግዚአብሔር ሰው እዚህ ጋር ጠረን ጸለይልን ማለት ነው። እና ምንድን ነው መልእክት የመጣው ሽባ እንድትሆን የሚፈልግ ጠላት አለ። የሀዘኔታ አስመስሎ በቀኝ እግርሽን ከፍሎ ሊመታሽ ግን እግዚአብሔር ቀድሟል ብሎ እግዚአብሔር ሰው ጸለይል ማለት ነው። ይሄ ሆነ አርብ ነው። ሶስት ወር አራት ሳምንት እዛ እዚህ ወጣን ምናምን እዚህ አይደለም የምንኖረው። ኔ እዛ ወደ ቤት ሄደ ምናምን እሁድ ቀን ሁለተኛው ልጄ አብረን ትን ያለን ባኞ ገባ። ባኞ ቤት ገብቶ እሱ ላወጣው ባኞ ደረቅ ነው